ጤና ያስጥልኝ የኢትዮጵያ ኮሚኒቲ አባላት፣ ከአሁን በፊት ቃል በገባ ነው መሰረት የምርጫ ኮሚቴ የአስመራጭ ኮሚቴ አባላት በየጊዜው አፕዴት እንሰጣለን ብለን ነበር። ስለዚህ አሁን ያለንበትን ሁኔታ ሂደቱን ደግሞ ለእናንተ ለማሳወቅ በዚህ ምሽት ደግሞ እንደገና መተናል። እስካሁን ድረስ እንደተናገር ነው የምርጫ መመዘኛዎቹ እና ቅጾቹ ተባስተው ጥቆማ በመቀበል ላይ እንገኛለን። ያንን ለማበረታታት እና በዝርዝር ደግሞ ምን ላይ እንደሆንን ለመናገር ነው ዛሬ የመጣ ነው። ስለዚህ አሁን ዶክተር መስፍን ያንን ዝርዝሮች እንዲያካፍለን ወደ እሱ ጋብዛለሁ። ጤና ይስጥልኝ። እንደገና እንደም ሰንብታችኋል። ዶክተር ሰናይት እንዳለችው ከአሁን በፊት ቃል በገባነው መሰረት ዛሬ የመጣ ነው። የጥቆማ ሂደቱ ምን እንደሚመስል በአጭሩ ለመግለጽ የተለወጡ የተሻሻሉ ጉዳዮች ስላሉን እነሱን ለማስረዳት እና በአጠቃላይ አባላት ጥቆማውን እንዲቀጥሉ ለማበረታታት ነው። በመጀመሪያ የጥቆማ ቅጾች እየተሞሉ እየደረሰን ነው እና ከሁሉም በላይ ጥቆማ ለሰጣችሁ ሁን አባላት በጣም ከፍተኛ ምስጋና ማቅረብ እንፈልጋለን። ጥቆማው ተጠናክሮ እንዲቀጥል እንፈልጋለን። ምክንያቱም በጣም በዛ ያሉ የአመራር አባላትን ማስመረጥ ስላለብን፣ ሁሉም ተጠቋሚዎች ፈቃደኛ ላይሆኑ ስለሚችሉ በዛ ያሉ ጥቆማዎች እንዲደርሱን እንፈልጋለን፣ ከእነሱ ውስጥ በቂ የአመራር አባላት እጩ አመራር አባላትን ለማግኘት እንድንችል ማለት ነው። ዛሬ የመጣንበት ሌላ ምክንያት ደግሞ የጥቆማ ቅጹ ኖሚኔሽን ፎርሙ ላይ ሁለት አነስተኛ ለውጦችን ማድረጋችንን ለመግለጽ ነው። በመጀመሪያ ከማህበሩ አባላትና አሁን በስራ ላይ ካለው የእድር አመራር በደረሱን ጥያቄዎች እና አስተያየቶች መሰረት መተዳደሪያ ደንቡንና ከአሁን በፊት የተደረጉ ምርጫዎችን በማገናዘብ ለእድር አመራር አባላት ጥቆማ መቀበል መጀመራችንን ለመግለጽ ነው። ቅጹ ላይ አነስተኛ ማስተካከያ ተደርጎ የሚቀጥሉትን ወይ ቀጣይ የእድር መሪዎችን እንዲሆኑ የምትፈልጓቸውን ሰዎች እጩ ተወዳዳሪዎች እንድትጠቁሙ ቦታ አዘጋጅተናል። እዛ ላይ ጥቆማችሁን እንድትሰጡን እንጠይቃለን። በተጨማሪም ከአሁን በፊት በቅጹ ክፍል ዘጠኝ አስቀምጠው የነበረው እጩ ተወዳዳሪዎች መመዘኛዎች ለአንዳንድ አባላት አስቸጋሪ ሆነው ስላገኘናቸው ዝርዝሮቹን በማሳጠር የጥቆማ ቅጹ አጠር እንዲል አድርገነዋል። አባላት የሚጠቁሟቸው እጩ ተወዳዳሪዎችን ባህሪያት ክህለቶች፣ ልምዶች፣ ችሎታዎችን በዝርዝር በመጽሐፍ ሊገልጹልን የሚችሉበት ቦታ አለ ኦልሬዲ እና የዚህ ሰንጠረዥ ከዛ መቀነስ ቅጹን አጠር አድርገዋል እንጂ የሚያመጣው ጉዳት ስለሌለ እሱን ለውጥ አድርገናል። ከማጠቃላይ በፊት አንዳንድ ማሳስ ማስታወሻዎችን ማቅረብ እፈልጋለሁ። አንደኛ ጥቆማ የመቀበል ሂደቱ እንዳልኳቸው እየተጠናከረ ነው። እየደረሱን ነው። እስካሁን እርስዎ ያልጠቆሙ ከሆነ ቅጹን እንዲሞሉ እንፈልጋለን። እባክዎ ቅጹን ይሙሉ። ቅጹን የት እናገኛለን የሚል ጥያቄ ካለ የማህበሩ ድረገጽ ላይ በግልጽ አስቀምጠነዋል። ሊንክ አለ፣ እሱን በመጫን ማግኘት ይችላሉ። በማህበሩ የቴሌግራም፣ ዩቱብ፣ ሌሎች የመገናኛ ዘዴዎች ከአሁን በፊት ቅጹን እንዴት እንደሚያገኙ መልእክት ተልቋል። በዛ በኩል ማግኘት ይችላሉ። በወረቀት ተባስቶ ማህበሩ ጽህፈት ቤት እዚ ኢሲ ሴንተር ይገኛል። እዚህ መጥተውም መሙላትና ማስቀመጥ ይችላሉ። በየድርጅቶች ማስታወቂያ ተለጥፎ በስልኮ ኪዋር ኮድ እስካን በማድረግ የቅጹን ማግኘት ይችላሉ እና ማግኘት እሱን መሙላት ይቻላል። ቀደም ብለን እንደተነጋገርነው በአንድ ቅጽ እስከ ሰባት ሰው መጠቆም ይችላሉ። ለቦርድ አባል አንድ፣ ለዲሬክተር ወይም ዋና ስራ አስኪያጅ፣ የስራ አስኪያጅ ኮሚቴ አባል፣ የቁጥጥር ኮሚቴ አባል፣ የህግና ስነ ምግባር ኮሚቴ አባል፣ የአማካሪ ቦርድ አባል እና አሁን የጨመርነው ደግሞ የእድር አመራር አባል በአንድ ፎርም መጠቆም ይችላሉ እስከ ሰባት ሰው መጠቆም ይቻላል። ከሰባት በላይ የመጠቆም ፍላጎት ካለውት ሁለተኛ ቅጽ መሙላት ይችላሉ እና ያኛውን እንደጨረሹ እና ያኛውን እንደላኩልን ሁለተኛውን ደግሞ ሞልተው ሊልኩልን ይችላሉ። እስከ አስራ አራት ሰው ድረስ መጠቆም ይቻላል ማለት ነው። ለሁሉም ተጠቋሚዎች መረሳት የሌለበት ሙሉ ስማቸውን እንፈልጋለን የስልክ ቁጥራቸውን እና የኢሜይል አድራሻቸውን እንፈልጋለን። ቢያንስ ቢያንስ አንዱን ማግኘት አለብን፣ ወይ ስልክ ቁጥር ወይም ኢሜይል አድራሻ ቢቻል ሁለቱንም፣ ካልተቻለ ግን አንትሊስት አንዱን ማግኘት አለብን። ምክንያቱም እነዚህም ግለሰቦች ደውለን ማግኘት ስላለብን። በተጨማሪም እነዚህ ተጠቋሚዎች ያሏቸውን ክህሎቶችና ልምዶች ችሎታዎችን በዝርዝር እንዲጽፉ አጠር አርገው ወይም ደግሞ ብዙ የሚጻፍ ካላቸው በዛም አርገው ቢጽፉልን ደስ ይለናል። የጠቆማ ፎርሙ ላይ በቂ ቦታ ስላለ እዛ ላይ እንዲያስቀምጡልን እንፈልጋለን። ቀደም ብለን እንደተናገር ነው የማህበራችን መታደሪያ ደንብ በግልጽ ያስቀመጣቸው መመዘኛ መመዘኛዎች ስላሉ ይህንን የመተዳደሪያ ደንብ ዌብሳይታችን ላይ ድረገጹ ላይ ስላለ መተዳደሪያ ደንቡን ቢያነቡና ምን ምን እንደሆኑ መመዘኛዎቹ እንዲገነዘቡ ቢገነዘቡ በጣም ደስ ይለናል። ምክንያቱም ተጠቋሚዎቹ ለሚጠቀሙበት ቦታ በቂ ልምድ፣ ችሎታ አላቸው የሚለውንም በደንብ አድርገው ለመመለስ እንዲቻል የጥቆማው ጊዜ በሚቀጥለው ሳምንት ይገባደዳል። ስለዚህ በቶሎ ጥቆማውን ያስገቡ። ላልሰሙ የማህበሩ አባላት ይንገሩ እና እንዲሞሉም እንዲገፋፉልን እንፈልጋለን። ማህበራችን ጠንካራ አመራር እንዲኖረው የድርሻውን ያበርክቱ። እናመሰግናለን። ስለ አሞላሉ ወይም ምርጫውን በሚመለከት ጥያቄ ካለውት ምርጫው ፎርም ላይ የኢሜል አድራሻችን አለ፣ ወይም ዌብሳይቱ ላይ ብትሄዱ የኢሜል አድራሻችን አለ። በኢሜይል አድራሻችን ቢልኩልን ቀጥታ ይደርሰናል። ወዲያውኑ ለመመለስ ፈቃደኛ እና ዝግጁ ነን። ለሁሉም እናመሰግናለን።